ቲናና አጋቹ በቁጥጥር ስር ውለዋል ማለት ነው እንግዲህ አጋቹ በዚህ መልኩ እየደበደባቸው ነበረ። ማለትም ዳኒ ራሱን ፈትቶ ከዛ አባባንም ፈትቷቸው ነበር። ስለዚህም ለምን አባባን ፈታ፣ ለምን ራስህን ስለማዳን ሞከርክ፣ ለምን ብሎ በጣም ተናዶ ነበረ በዛ እንግዲህ በጣም የሚገርመው ነገር አጋቹ ወደ ሆነ ቦታ ሲሄድላቸው ማለትም ዘወር ሲል ነው ዳኒ ቶሎ ብሎ ራሱን ፈትቶ አባባንም እየፈታው ራሱን ለማዳን እየሞከረው። ለምን ይሄንን አደረጋችሁ ብሎ ግን አጋቹ መጥቶ ሲደበደባቸው፣ ትጉ ጀግኒት ከኋላ መታ ማጅራቱን ብላ አገድማ ጥለዋለች ማለት ነው። እንግዲህ አጋቹ ከተጋደመ በኋላ ተረባርበው ደብድበውት ራሱን ሲስትላቸው ነው እንግዲህ እነሱ ወጥተው ለመሄድ እየሞከሩ ማለት ነው። እነሱም ደግሞ ተሳክቶላቸው ወጥተው ከዚህ አምልጠው ነው። ከዛ በኋላ ስት ስት እያለች ቲና ጎበዟ ደግሞ ስትመጣ ፖሊሶችን ጠርተው ጠበቁ ማለት ነው። ከዛ ሰውየው ማለትም አጋቹ ሲነቃ ፖሊሶቹ እሱንም እሷንም ወደ ኋላ ጠፍረው አስረው ወደ ማረሚያ ቤት ይዘዋቸው ሂደዋለኝ። በጣም ነው የሚገርመው። ወንጀል እንግዲህ እንደዚህ ነው ሰውን መጉዳት፣ ሰውን የሰውን ገንዘብ መመኘት፣ ለሰው ክፉ መመኘት፣ ክፉ ማሰብ እንደዚህ ነው የሚያደርገው ማለት ነው። ቲና እንግዲህ የሰው ገንዘብ ሙሉ ንብረቱን ካልሆነበት ጭራሽ እንኳ አልደራደርም ማለች አልደራደርም ሙሉ ገንዘቡን ካልሆነ አልፈልግም ስትል የነበረችዋ ታስራለች፣ በቁጥጥር ስር ውላለች ማለት ነው። እንግዲህ አጋቹም የስራውን ነው ያገኘው ማለትም፣ ሽማግሌውን ራሱ እየደበደበ ነበረ። በጣም ነው የሚያሳፍረው። በዚህ መልኩ ግን ቲና ትሁት ጎበዝዋ እንግዲህ ማጅራቱን ብላ አጋድማ ጥላው በቁጥጥር ስር ውለዋል ማለት ነው። በጣም ነው ደስ የሚለው ጋይስ ሰላማችሁ ብዛበይ ያላችሁበት በላይክ በሰብስክራይብ ቤተሰብ ሁኑ ማለት ነው። እንግዲህ ዛሬ ቀጣዩን ክፍል ይዤላችሁ መጥቻለሁ። በጣም ደስ የሚል ነገር ነው እየተፈጠረው ቲና እንግዲህ በቁጥጥር ስር ውላለች። ቲና ክፋቷ በጣም ብዙ ነበረ። አባባን እስከ መግደል ድረስ እንግዲህ ብር ከፍላ ከአንዴም ሁለቴ ነው ላጋችሁ። አንዴ አራት መቶ ሀምሳ ሺ ብር ከፈለችው። አንዴ ደግሞ እኛ የማናውቀው በዛ ያለ በፖስታ የተደረገ ብር ተከፍሏልኝ። አሁን ላይ እሷ ይህንን ሁሉ ብር ከፍላ የተከፈለው ማለትም ብሩን ተቀባዩ አጋቹ ማለት ነው። የሰውዬም እሷም በቁጥጥር ስር ውለዋል። የክፋት መጨረሻ ይህ ነው። አዎ፣ ስለዚህ ሁላችንም ከክፋት መቆጠብ አሪፍ ነው ማለት ነው። እና ካሊብ ግን ያመጣው ሀሳቡን ትሁት ውድቅ ያደረገችበት ማለት ነው። እውነትም እንኳንም ውድቅ ያደረገችው ማለትም እንግዲህ እሱ ብሎ የነበረው ቲናን እናግታት ነበረ። ትሁት ደግሞ በዛ ሀሳብ ስላልተስማማች አልሆነም ማለት ነው። እና እንግዲህ አባባ በእውነት በጣም ነው ያመሰገኑት። ዳኒንም ትሁትንም ያው ለነብስ የደረሰችላቸው በነገራችን ላይ ትሁት ናት። ዳኒ አሁን አባባን እየፈታ እያለ ይሄ ሰማይ ሰበር የሚያክል ሰውዬ መጣና ሁለቱንም ነው የመጣቸው። ይሄ በጣም ነው ያሳፈረኝ ማለት በቃ፣ ሰው እንዴት ትልቅ ሰውን በዚህ ልክ ይመታል የሚለው ማለት ነው። እና እንግዲህ አባባንም ዳኒንም ሰውየው ከመማታት ወደኋላ አይልም መትቷቸው ነበረ። እንደዚህ እየፈታ እያለ ዳኒ አጋጣሚ መቶ እራሱ በጣም ነው የመታቸው። እውነት ለመናገር እዚህ ጋር ትሁት ባት ደርስላቸው ኑሮ እንደዚህ እየፈቱ ያለ ትሁት ባት ደርስ ኑሮ አልቆላቸው ነበረ። ምክንያቱም እንደ ሰውየው እንዳመታቱ ሊገድል ነው በቃ፣ ሽጉጥ ቢኖረው ወዲያውኑ ተኩሶ እንደሚገድል ነው የሚያሳየው ማለት ነው። እና በዚህ ልክ በጣም ያው አጋችም አደለ፣ ገንዘቡን ነው የሚፈልገው። እና እሱ በገንዘብ እንግዲህ ይህን ያክል እያደረገው ደግሞ፣ ለነገሩ እሱ ምን ያደርግ የልጁ ሚስት እንኳን አራራችለትም፣ ላባባ ድሮ ስታሰቃያቸው ነበረ፣ አሁንም ደግሞ ቅታውን ለማጥፋት መከራ ያየች ነበር፣ በጧት በማታ እና። የቲና ነገር አልተሳካላትም። ቲና ለፍታ ለፍታ፣ ነገር ግን አባባን ምንም ማድረግ ነው ያልቻለችው። ይባስ እንደውም ያላትን ገንዘብ ካሌብ ሰጣትን፣ አራት መቶ ሺህ ብርም እንደገና ሌላም ተበድራም ከስራለች ማለት ነው። ቲና አሁን በማረሚያ ቤት ላይ ትገኛለች፣ እንዲሁም አጋቹም ማለት ነው። ምክንያቱም እሱ ነው ዋናው ተባባሪ፣ ነፍስ እስከ ማጥፋት ድረስ ተዋውሎ ከፈ ፈለግ እሸኛቸዋለው እያለ የነበረው እሱም አብሮ ታስሯል ማለት ነው። በጣም ነው ደስ የሚለው ጋይስ። በነገራችን ላይ አጋቹ ማለት ነው በጣም የሚገርም ሰው ነበረ። ምክንያቱም አባባ ላጋቹ ምን ብሎት ነበር? ከዚህ ሁሉ ከመድረሱ በፊት አጋቹ መሆን ማረሚያ ቤት ከሚወድቅ ይልቅ አባባ ደስ የሚል ነገር አምጥቶለት ነበር። አንዳንዴ የሚሰጥንን ለመቀበል በእርግጥ እንዳለው ለስራ ታማኝ መሆን አግባብ ነው ላለው ነገር ይሄ ታማኝነት የሚያስፈልገው ስራም አይደለም። ሲጀመር ወንጀል ወንጀል ነው ዞሮ ዞሮ። ሲቀጥል ግን አባባ ምን ብለውት ነበረ? እኔ እሷ ከምትሰጥ እጥ ፍልስጥንና አልውጣ። እኔ ትልቅ ሰው ነኝ አባት ይሆናለሁ እኮ አታንገላታኝ። አላሳዝንህም እንዴ? አስቡት እንግዲህ ሶስት ቀን ሙሉ አንዲት ወንበር ላይ እንደዚህ ተጠማዞ ነው እንቅልፍ ሲመጣ እዛችሁ ማለት ነው። እንደው ቢወድቅም እንዲሉ ነው ነው በጣም እኮ ነው የሚያሳዝነው። ይሄንን ስንመለከት በሪልም እኮ እንደዚህ የሚታገቱ ሰዎች አሉ። በነገራችን ላይ በተለያየ ኬዝ እና ርህራሄ የላቸውም የሚያገቱ ሰዎች በጣም ነው የሚገርመው። እና እንግዲህ አጋቹ ለአፓፓ አቅርቦለት የነበረውን ነገር ግን ቲና አትፋተኝም ቲና አትለቀኝም በማለት እንግዲህ አጋቹ እምቢ ብሎ ነበረ እና ቲና እንግዲህ ልክ ማለትም ዳኒ የመጣው አሁን ዳኒ የመጣበትን ነገር እኛ እናውቃለን። ዳኒ የመጣው አፓፓን ለመታደግ ነው። እንጂ ቴና እንዳለችው የኔ ፍቅር ግን እኮ አንተም ፈጠንክ እንጂ መምጣትህ ክፋት ሆኖ አይደለም ነገር ግን ፈጠንክ እኔ እኮ አመጣለሁ ብዬህ የለ እንዴ አንዳንድ ነገሮች አሉ ሳስተካከል ስጨርስ አመጣለሁ ብዬ ነበር እኮ ብላለች እና እሷ ብልጧ ማለት ነው ወረቀት ወስዳ አባባን አስፈርማ ገንዘቡን የራሷ ካደረገች ንብረቱን ከወረሰች በኋላ ነበረ ለዳኒ ልታሳየው ፈልጋና አስባ ነበር ይሄንን ያወቅንበት ነገር ደግሞ ምንድን ነው? አሁን ላይ ለዳኒ ምንም አይነት ሚስጥር ነገር መናገር አትፈልግም። አጋጣሚ ነው። እያንን ራሱ አባባል እንዳገተችው የተናገረችው ሳታስበው ሳትፈልግ ነው። ምክንያቱም ካሊብ በሽጉጥ ማለት ነው ብሏታለኝ። አባዬ አሁን ላይ ያስቀመጠው ትልቅ ንብረቱ ምን እንደሆነ ታውቂያለሽ ሲላት፣ ምንድን ነው ስትል፣ ሽጉጡ ነው ብሏታል። ስለዚህ ሽጉጥ ነው ብሏት ስለነበረ በዛ ተደናግጣ ስትደናበር አስፈራራኝ እኮ ጭራሽ አባቱን አያገኛትም፣ ደግሞ አያገኘውም። እሺ ብላ ስትኮሳተር እዛ ጋር ሳታስበው ነው የነገረችው ለዳኒ ማለት ነው፣ እንጂ አስባበት አቅዳ አይደለም የነገረችው። እንዲያ አስባበት አቅዳ ቢሆንማ እኮ ብሩንም ትነግረው ነበረ። ብሩን እኮ አራት መቶ ሺህ ብር ተቀብላ ከካሊብ ማለት ነው ለዳኒ ግን አልነገረችውም። ስለዚህ አሁንም ደግሞ የእገት አሁንም ነገር መናገር ሳትፈልግ ፈልግ ሳትወድ በግድዋ ማለትም የአጋጣሚ ሁኔታ እንግዲህ አባባን ከስራት ተፈቶ ሲላቸው ፈጣሪ ሲረዳቸው ነው የዳኒ አወቀው። እንጂ አያውቅም ነበረ። መናገር አልፈለገችም ማለት ነው። ወይዘሮ ቲና አሁን ላይ በማረሚያ ቤት የምትገኘዋ እና በጣም የሚገርመው ነገር ለዳኒ ምንም ነገር ነው መናገር የማትፈልገው። ዳኒ ከልቧ ወጥቷል። ሲጀምር እሷ ከዳኒም ከማንም ከምንም ፍቅር የለባትም። የምትፈልገው ገንዘብ ነው። በእርግጥ መጀመሪያ አካባቢ ዳኒን ወደዚህ ይዘው የመጣችው ለመወስለት ነው። በባሏ ላይ ወስልታለች። አሁን እሷ በጣም ትልቅ ወንጀል ነው ያለባትው። ነገራችን ላይ ወስልታለች በባሏ ላይ። በዛ ላይ ደግሞ ጭራሽ አሁን አባቱን አግታ ገንዘብ አምጣ፣ ከአባቱ በፊት ደግሞ ልጅየውን እንድፈታ ከፈለክ ገንዘብ አምጣ። እንዲህ አይነት ሰው ከእንዲህ አይነት ሴት ይሰውራችሁ። ወንዶች እየደሞ አሏችሁ። እሷናት እንደዚህ፣ ሁሉም ሴት አይደለም እና እዚ ገርም ነው የሱ እና እንግዲህ፣ ቲና አሁን በቁጥጥር ስር በመዋሏ ካሊብም በጣም ነው ደስ ያለው ተገላገልኩ ብሏል። በነገራችን ላይ ካሊብ ዛሬ ብቻ አደለም የተገላገለው ከዚህም በፊት ዳኒን፣ አረም ነው ያላቀክልኝ እኔ ሲጀመር አረም አልፈልግም ድሮ ራሱ ልቤን እንዴት ሰጥቻት እንደነበረ እንዴት ወድጃት እንደነበረ ሳስበው ይነዝረኛል፣ ብሏል ማለት ነው። እንግዲህ ዳኒም በዚህ ቤት ውስጥ ያለው ስም ጥሩ አልነበረም፣ ማለትም የመጣበት አመጣጥም እንደ ቤተሰብ እንደ ፋሚሊ ሳይሆን የሰው ሚስት አባልጓል። ስለዚ ስላባለገ ጥሩ ስም አልነበረውም። በዛ ላይ የሚወዳት የምትወደው ኤደንም ተከፍታ ተቀይማ ነበረ። አሁን ላይ ከኤደን ጋርም ሊታረቅ ጊዜ ቀጠሮ ይዘዋል ማለት ነው። ይህንም የሚያስተካክሉት እንግዲህ አባባና ትሁቴ ናቸው። ዳኒን በጣም ነው ደስ ያለው። በተለይ ደግሞ ስለ ቲና ደግሞ ደጋግሞ ለትሁቴ ነግራት ነበረ። ይቺ ባለጌናት እኔ እሷ ጋ የሆንኩትና እሷ ጋ ያለሁት እንዳልኩሽ የሆነች ገንዘብ እስካገኝ ድረስ ነው። እኔ ኤዱዬን ነው አግብቼ መኖር የምፈልገው። እኔ ኤዱን ወዳታለሁ። ኤዱ ከተነካ ካችብኝ እስከ ሞት ድረስ ቢሆን እኔ እታገላለሁ እፋለማለሁ። እና ስለዚህ ካሊብን አሳርፊልኝ፣ በቃ ካሊብ ወደ አንቺ ፊቱን እንዲያዞር እናድርግ። ብቻ በቃ ያላለው የለም፣ መከራውን አይቶ ነበረ። እናም አሁን ላይ ግን ተሳክቶለታል ማለት ነው። ምክንያቱም ካሊብ ሲጀመር ኤደንን አያፈቅራትም። ነገር ግን ለፊልም ለድራማ ነበረ ማለትም እንተውን እነዚህ ሁለቱ ከዚህ ቤት እንዲወጡ ብሎ ነበረ እንጂ ኤዱ ጋር የታየው ኤዱን ወዷት አፍቅሯት አይደለም ማለት ነው፣ ካሌብ ስለዚህ ዳኒም ወደ ፍቅረኛው ወደ ኤዱ ይመለሳን። ሲጀመር ኤዱዬም ቃል ገብታለታለች ማለትም እስኪ አንተ ወንድ ይውጣ እስኪ ከዚች ጭራዋ ካልሆንክ። ለነገሩ አንተ እኮ አብረህ ላለማገት አባባን ምን ያለ እርግጠኛ ነን ብለው ነበረና እሱን እኔ አሳይሻለሁ ብሏትኝ። ለዛም ነው እንግዲህ ኤደንንም ለማሳየት ሲል ነው በጣም እሳት ውስጥ እራሱን ጨምሮ የነበረው ማለትም፣ አጋቹ ጋር ሰተት ብሎ ነው የሄደው በሚገርም ሁኔታ። ስለዚህ እዛ ሰዓት ውስጥ የገባው አንድም ለአባባንም ይወዳቸዋል እርግጥ ግን ደግሞ ያው ብርም ከዚህ በፊት አራት ሚሊዮን ጠይቆ አንዳንድ ነገሮችም አሉ። ከዛ ከዛ አንጻር አባባና አባባን ለማትረፍ ብቻ ሳይሆን ሄዱዬንም ለማግኘት ገብቶ እንግዲህ አባባን ይዞ ወጥቷል ማለት ነው። ዳኒ ጀግናው። በእርግጥ ትሁት ባትኖር አይችሉም ነበረ። ምክንያቱም ሰውየውን ትሁት ሴት ነች። ሰውየውን እሷችላ ደብድባው እሷችላ ረጋግጠው ምናምን እኳ አይደለም። ነገር ግን ሳታስቡትና ስታስቡት ይለያያል። ሰውየው ሳያስበው ከኋላ ነው እየመታችው ማለት ነው። በዚህም እንግዲህ ትሁቴን ጀግኒት ብለናታ ነኝ። ዳኒም እንደዛው በጣም ጎበዝ ጎብዘዋልኝ። እንግዲህ ካሊብና ዳኒ አይጥና ድመት ነበሩ። ዝም ብለው ነበረ የሚነጫነጩት። አሁን ላይ ሰላም ይሆናሉ። እናም እንግዲህ ከዳኒም አባባ በሰጠው ማለትም፣ በዛ ያለ ጥሩ ገንዘብ ሰጥቶታል አባባ። በገንዘቡ ኤዱዬን አግብቼ እኖራለሁ ብሎ ተነስቷል ማለት ነው። እንደዚህ ነው ህይወት፣ በጣም ነው ደስ የሚለው። ማለትም ቲና ገንዘብ ገንዘብ ገንዘብ ብላ ነበረ ያለመችውና ያቀደችው የገንዘብ ሁኔታ በዜሮ ተባዝቶ ዜሮ ሆኖ ማረሚያ ቤት ወርዳለች ማለት ነት ነው። እናቲና ወንዲት ወደ ማረሚያ ቤት ተወርወራለች ማለት ነው። ከዚህ ሰውራና ማለት ነው። ማለት እኔ ልላችሁ የፈለግኩት ግን ጋይስ ዝም ብሎ የሰው ገንዘብ ይገኛል እንዴ? እንዴ? ሳይለፋ ሳይደክም፣ ሳይወጣ ሳይወረድ፣ ድርጅቱንም የኔ ማድረግ ምኑንም የኔ ማድረግ የኔ ገንዘብ ይሁን የኔ ይሁን የኔ የኔ የኔ ነው ባይዘው፣ ሀገራችንም አሁን እያበላሽ ያለው ሁሉ የኔ የኔ አይባልም፣ ተለፍቶ ነው። ቲናዬ የውልሽ አባባ ደግሞ ለፍቶ ጥሮ ግሮ ነውና ተለፍቶ ተጥሮ ተግሮ ነው የኔ የሚባል ንብረት የሚፈራው። እንግዲህ ቲናዬ ያው ባልሰራችው ባልለፋችሁ ባልደከመችው ገንዘብ የኔ ለማለት ሩጣ ነበረ ሩጣ ነው እየቀረችው። የሰው ወርቅ አያደምቅ እንዲሉ እሷም እንግዲህ የሰው ገንዘብ ያደምቀኛል፣ የሰው ገንዘብ ገንዘብ ይሆነኛል፣ ንብረት የሆነኛል በማለት አልፋ ተርፋ ተበድራ አንድ ፖስታ ብር ብዙ ብር ማለት ነው። እሱንም ለአጋቹ ሰጥተዋለች። አጋቹ በጣም በጣም የሚገርም አጋች ነው። በነገራችን ላይ እንግዲህ ዳኒና አባባ እያሉ ማለትም ትውትና አጋቹ ወደ ውጭ ወጣ ብለው ሲነጋገሩ፣ ዳኒ ለአባባ ምን ብሎት ነበር መሰላችኋል? እንዴት ነገር ላስታውሳችሁ ብዬ ነው። አባባ ቅድሚያ ልጄ ደና ነው ወይ ትውቴስ ደና ናት ወይ ሲለው፣ ይሄንን ያመጣሁላችሁ ምክንያት እነግራችኋለሁ። እና ሲለው ጊዜ ምን ብሏንኝ? ዳኒ ሲመልስ ማለት ነው፣ አዎ ካሌብም ደና ነው ትውቴም ደና ናትኝ፣ አባዬ አንተ ግን እንዴት ነህ ካለ በኋላ ምን ብሏን? አጋችሁ ከተመለሰ በኋላ አጋቹ እየሰማ ዳኒ ምን ብሎታን? አባዬን እና እኔን ልቀቀን፣ የፈለግከውን ያል ገንዘብ ልስጥ ብሎታኝ። ለምን? ከዛ ቀድሞ ዳኒ ለአባባ ሁሉንም ነገር ነግሮታል። እነሱ እኮ ያልመጡት እኔ ቲና እንዳገተችህ ስለነገርኳቸው ነው። ለምን ፖሊስ እንዳላስገባን በመሀል ይገባሃል አባዬ። ይህንን እኮ ያደረግነው ለአንተ ሲባል ነው። ምክንያቱም ፖሊስ ካወቀ ሊገሉ ሁላ ይችላሉ። ቲና አትምረንም። እኔም አሁን አንተን ላግዝ እንደመጣሁ ብታውቅ ታስገድለኛለች። ለዚህ ነው ብሎ እንግዲህ አባባን አውርቷል። በዚህ ሰዓት ታዲያ ምንድን ነው ያለው አጋቹ፣ ለዚህ ድርድር ገንዘብ ትሰጠኛለህ ማለትም አንተ የቲና ፍቅረኛ ሆነህ፣ ነገር ግን አባባን ልታስፈታ እንደመጣ ለቲና እንዳልናገረብህ ገንዘብ ትሰጠኛለህ አለ እና አጋቹ በጣም አጭበርባሪ ነው እውነት ለመናገር ማለት ነው። እና እንግዲህ አጋችሁም ታስሮ አንቴናም ታስራለች። ሰላማችሁ ይብዛልኝ ብያላችሁበት ቪዲዮን ላይክ፣ ቻናሉን ሰብስክራይብ፣ ቪዲዮን ላይክ፣ ሼር ማድረግ አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። ባይ ባይ። ተወዳጆች በቀጣይ ክፍል እስክንገናኝ ሰላማችሁ ይብዛልኝ ውዶቼ።